እኔ መቅደስ እባላለሁ፣ የመጣሁት ከዚሁ ነው እና እንትን ስራ የጀምሬ እየሰራውኝ እያለ ስራው እንትን አለብኝ፣ ብዙም ፍሬ የለውም እና እንትን ስንል ለማቆም ፈለግ ስራውና፣ በቃ ይቀር ይቁም፣ በቃ ከዚህ በኋላ ግን ከእግዚአብሔር ግን ድምፅ እንፈልጋለን ማቆምም እንትን መቀጠልም ካለብን ብለን እየጸለይን ከህቴ ጋር መጣን። እንዲህ ስለ ሳውራ ቀላል ነው፣ አሁን ስነግር በጣም ከባድ ነው። በብዙ ሀዘን ሆነን የመጣ ነው። ከዚያ የኤማውስ መንገደኞች በጣም አዝነው ልባቸው ወርዶ፣ ልክ እንደዛ ነው። ህቴ ጋር እንባንባ እያለን የመጣ ነው። እዛ ጋር መጣንና የዛሬ ስድስት ወር እስከዛሬ አዘግይቼዋለሁ ሳልመሰክር፣ የሆነልም ማለት ነው። እና አዝነን እዛ ጋር መጣ ወደፊት እንደውም ይዘውን ሊመጡ ሲሉ አልፈለግንም። በጣም አዝነናል። እዛ ጋር መቀመጥ ፈለግንና ወደ መጨረሻ ተቀመጥን። ቁጭ ብለን አንተ ስለ እዛት ሴት ደግመሽ ኃጢያት ናት እስሪ አንቺ ሴት ከሳሾች ወዴት አሉ የሚለውን እሱ በእሱ ላይ ነው። ትንምትል አሁን ከዚህ ምን ሊያወጣ እግዚአብሔር ሳይናገረን ልንሄድ ነው ማለት ነው። አየ የእውነት ግን የሚገርም መገለጥ አለ። በእንትን በምትናገረው በምትሰብከው እንደዚህ ቃሉ ውስጥ የማይወጣ ነገር የሚገራርሙ መገለጦች እግዚአብሔር እንትን ይላል ባንተ። ና ያንን እንትን ስትል ምን ሊያወጣ ከዚህ ውስጥ ምን ሊናገረን እያለን እንትን ስል የከሳሾቿ መጥተው እንደዚህ አቀርቅራ ነበር። በከሳሾቿ ፊት በጌታ ፊት ግን ቀና ብላ ስታይ እግዚአብሔር እንትን አላት ምናምን የሚለው ነው። እና ደግሞ ሻጢያትና ትስሬ ኒ ሄዋ ልካት ና አላቆመችም። ከዛ በኋላ ህይወቷ ቀጠለ ምናምን አልክ። እና መጣኸው። ከዛ በኋላ ወደኛ ህይወት መጣ ወደኛ ወደ ምፈልገው እና የናንተ ነገር አይቆምም አልከን። እግዚአብሔር በትክክል ተናገረን። ከዚህ በኋላ እዚህ ቸርች ላልመጣ አንመጣም። ዋጋ ክፍለን ከላፍቶ ምናምን ነው የምንመጣው። ዋጋ ክፍለን ነው እዚህ ድረስ የምንመጣው። ምንም ቀን ከስሬ አላቅም። በነገራችን ላይ እዚህ ቸርች መጥቼ ብዙ ነው ይሆነልን። አጭሩን ነው የምነግረ እና ከዚህ በኋላ ይህናንተ ነገር አይቆምም፣ አይዘጋም። ይቆማል ትላላችሁ፣ ትለናለሁ። ወደዛ ነው ተቀምጠ እንዲያልክ ነው እንትን የምትለው ይቆማል ትላላችሁ። አይቆምም የእናንተ ነገር ጨራሽ። እንደውም ለቤተሰብ ትተርፋላችሁ፣ ለዘመዶቻችሁ፣ ለአክስቶቻችሁ ል እኔ ና እንደዚህ እየተያየ ነው አፍላፍ ማናገር ጀመረን እግዚአብሔር። ቁጥር አንድ ቁጥር ሁለት ቁጥር ሶስት እያላችሁ ትቀጥላላችሁ። በዚህ አይቆምም የእናንተ ነገር በፍጹም። አሜን አልንና በቃ እግዚአብሔር ተናገረን፣ ኃላፊነቱን እሱ ይወስዳል እንቀጥላለን አለን። ተያይዘን ሄድን። ከዛ እቤት ስንገባ፣ እዚያ ሁሌ ነው እዚህ ቸርች ደርሰን ስንመጣ ዛሬ እንዴት ነው ይሉናል። እቤት ማለት ነው። የተናገረንን ገብተን እናውራለን። ዛሬ ምን አላችሁ ጌታ ምናምን ሲሉን፣ ምን ነው መውጣት ባይሆን የሚለውን እኛ ምን ነው መውጣት ባይኖር ከሄኖክ ቸርች ይንላል ሰውነትና ቤት ስንሄድ፣ ዛሬ እንዴት ነው? መውጣት ባይሆን ነው አሉ። መውጣት ባይሆን ነው እግዚአብሔር ይሄን እና ያለን ምናም ብለውን ሄድኩኝ ጠዋት ሱቅ ከፍቼ ቁጭ አልኩኝ። በጣም አዝኛ ያለሁ ግን እግዚአብሔር በተናገረኝ ተስፋ አልቆረጥኩም። ያው ያደርጋል ብዬ አምኜ ነው። የኛ ቤት መታወቂያ እግዚአብሔር ነው። ሁሌ በቃ እንታወቃለን በጌታ የትም ብዙ ዓመታችን ነው። እና በቃ ቁጭ ብዬ ሱቅ እያለሁ ወንድሜ በጣም ፖቴንሻል አለው፣ አቅም አለው፣ በጣም ብዙ ነገር ማድረግ ይችላል። አንድም ቀን አይናችንን ጥለንበት የማናቅም። ይሄ የማይጠቅም ሰው የለም፣ ለቤተሰቡ ምንም የማይጠቅም መጣ። አጋጣሚ ሱቅ መጣና ፍቁ፣ ዛሬ ኬት መጣ ምናምን ብዬ አውራራ እና ከሱ ጋር ምንድን ነው ምናምን ስለው፣ ስለ ስራ ያው፣ ስለ ስራ ነው የምናወራው። እና እንደዚህ እንደዚህ እንደዚህ ምናምን ነገር ስለው አለኝ፣ እንደዚህ ትፈልጋለሽ? አዎ። ፍቁ በጣም ተስፋ ቆርጫ አለው በጣም አዝኛለሁ። ብዙ ነው አሳጥሬ፣ ሲያወሩት ቀላል ነው በጣም በጣም ቀላል ነው። እዚህ ጋር ሲያወሩት በቃ ፍቁ እንደዚህ እንደዚህ እንደዚህ እንደዚህ ሆኗል። ስለዚህ ምንም ማድረግ አልችልም፣ እና በቃ አልኩስለው ና መቅዲ ግድ የለሽም አለኝ። ይሄ አለ ይሄ አለ ይሄ አለ ይሄ አለ እንደዚህ እንደዚህ እንደዚህ ይላል። በቃ መዘጋጀት የሚገባኝ ነገሮች ነበሩ፣ ያንን ስራ ለመስራት ይሄን ይሄን ይሄን ይሄን ተዘጋጂ ያለኝ። ችግር የለም እኔ በአንድ ሳምንት ጨርሰዋለሁኝ፣ ያልቃል። እንደጨረስኩት በቃ ችግር የለም አስጀምርሻለሁ፣ ትጀምር ያለ እስከ ዛሬ የት ነበር ካንተ አልኩት። በቃ የጌታ ጊዜ ሆኖ ነው ማለት ነው እንጂ ድሮ ድሮ ነበር እኛ የምንተኮሰው፣ ድሮም እንትን ነው፣ ግን በቃ ድሮ ነበር። አሁን የምንፈልገው እንትን ላይ እንኳን የምንደርሰው እና ያው የጌታ ጊዜ ደርሶ ነው። እና እግዚአብሔር ነው እንደዚህ ፈልፍሎ እንትኑን አቧራው እንደዚህ አንስቶ ጊዜው ደርሶ ነው በአንተ እንትን ያለልን። እና ከዚያ ልክ ያን እንትን አለኝ አዘጋጀሁኝና እሁድ ነው እዚህ የተናገረን ጌታ፣ ሰኞ ነው እሱን ያመጣው። አይመጣም እኮ ቤት እንደዚህ ምናምን አይመጣም። ኬርለስ ነው በጣም። አይጠይቅም ቼክም አያደርግህም። ከዛ መጥቶ እንደዚህ እንደዚህ እንትን አለ ፍቁ ጨርሻለሁ አልኩት ስለው እንደውም የሚገርም በቃ ይሄ መሸከም የማትችለው እንትን በረከት የለም። አመጣና ዘረገፈው። ዝም ብላ እንደ ዘረገፈው አትለም። በእውነት የሚገርም እኮ ነው። እሺ ከዛ አመጣና እንትን አለው። አንድ ብቻዬን አንድ ሱቅ አልችልም። ያህንን በአንድ ሱቅ ሚቻል አይደለም። አይ አይደለም፣ ቁጥር አንድ ቁጥር ሁለት፣ አረ እነግርሃለሁ። እሺ ድፍረት አይደለም ይቅርታ ድፍረት አይደለም ትችይ አለሽ ወድሻል እኔ በጣም እንደ አንቺ አይነት ነው ሪንጋፎጋአ ንገሪኝ በእናትህ ከዛ አመጣና እንትን አለልን ተረገፈው ከዛ ሲለኝ አልችልም ብቻዬን ወይ እግዚአብሔር አልኩ ምንድን ነው የሚሻለኝ ስል ቤተሰቦቼ ደሴ ናቸው የደሴ ልጆች ነን

ምን ይሻለኛሉ? እነሱ ክፍለ ሀገር ናቸው፣ እና ብቻዬን አልችልም። አንድ እህት ያለች ለሁለት ብቻ አይሆንም። ሱቅ መክፈት አለብን። ሌላ ያለኛ አማራጭ ትንሹን ወንድሜ ነው ደግሞ ብልሃል። ለእናንተ ብቻ አኳርልም ያጎት ልጅ ወንድም እህት ለሁሉም መትረፍ ትችላላችሁ። አላለቀም አልቆመም እኮ ነው የምላችሁ። በሚገርም እንትን ውስጥ ነው። ኃይለኛ ክብር ነበር። እግዚአብሔር ክብር ለኢየሱስ ይሆ ከዛ አለ በቃ ምን ይሻለኛል። ወንድሜ ትንሹም ስራ ነበረው። አቁምና እንደዚህ እንደዚህ ላስጀምር ስራ አልኩት። ሱቅ እንደዚህ እንትን ልከራይልህ እና ቶሎ እንደዚህ እንደዚህ እንትን በላልኩት እሱን አመጣው። ለወንድሜ ከፈትኩ እዚሁ ነው እሱ እዚሁ ነው። ስራ ስራ አለው ስራ አለው ሰው ጋር ነው ተቀጥሮ የሚሰራው ጫማ ነው የሚሰራው። እሱን አስወጣሁኝ እና እናቶሎ አልኩት። ከሚሰራበት ቤት ወቶ እሱ ስራ ጀመረ። ከዛ እሱም ሆኖ አልበቃንም። እንደሱ ሆኖ ቀልድ እኮ አይደለም አለም። የሚገርም ነው። ከዛ እንደዛ ሲሆን ደግሞ አሁንም እፈልጋለሁ እህቶቼ። ሰው አስፈለገኝ እና እህቶቼ መጡ። ቤተሰቦቼ መጡ ከደሴ። ሁሉም በቃ ኑ ቶሎ አልኳቸው። ሁሉንም ከደሴ እውነትይ ኧረ ጴንጤ ቢኖር ምን አለ። እሁድ ሊዘጋ ለመዝጋት መተሽ! ሰኞ ታሪክ ተቀይሮ በሳምንቱ ዘመድ መሰብሰብ ጀመርሽ! ጴጥሮስ ጠዋት ምንም አላገኘም። ሌሊቱ ሙሉ ሲለፋ ሲለፋ አደረ፣ አንዳች አልያዘም። ቃል ሲመጣ ግን ተጠቃቀሰ፣ ተጠራራ፣ ድበላዋ ዘመድ የሚሰበስብ ሀብት መጣ።

ከዛ እነሱን በቃ አምኜ ነው ጌታን እንቶሎ አልኳቸው። መጡ። እዚህ ቤት የሆነስ ትንሽ ቤት ዝም ብለን ገዛን። ትንሽ ቤት ገዛን በለው። ፕሮስፐር ስትሆን ነው እንደዚህ። ቀለላ ቤት ገዛን። ቲሸርት እኮ ይገዛሽ ነው የሚመስለው አቤት እግዚአብሔር ሲያቀልልን፣ ከዛ እንደዛ እንትን እያልን ሌላ ሱቅ አሁን ሶስተኛ ሌላ ቦታ ጀመረ። እሺ ሌላ ሱቅ ከፈትን፣ አሁንም አለ፣ እንችላለን፣ ሌላ መክፈት እንችላለን። አራተኛ እዚህም እመጣለሁ፣ ወደዚህም እመጣለሁ፣ ወደዚህ ወደ ቦሌ እንጂ እንጂ እመጣለሁ። እና በቃ እግዚአብሔር እንደዚህ ድንቅ አደረገልኝ። ክብር ለኢየሱስ። አሁን በደንብ እግዚአብሔር እንዲባርከን ሂዶ እኔ ቁጭ ማለት አልወድም። ሱቅ ከፍቶ ሱቅ ተቀምጦ ሰው ሲገባ ሲወጣ እንዲህ ማየት አልወድም። ከሰሩ መስራት ነው የማወደው። ከልጅነታችን በስራ ነው ያደኩት፣ ግን በደንብ መስራት ነው የምፈልገው እና አንዴ ቦግ ይላል። እሁድ ቀን የሚገርምህ አንዱን ይሄን ልጨምርለህ፣ ብዙ ተአምረት ነው በነጌ ቅዱሴ ሁላችሁም እና ማ በጣም እግዚአብሔር ማለዳ ማለዳ እመጣለሁ። ማለዳ ማለዳ በእውነት ሰው አይቅር እዚህ ቸርች እኔ ሩጬ ነው የምመጣው። ኢየሱስ ስም ያለ የጌታ ክብር ብታይ በጣም ተጠቅሚባችሁ ነው። ሁሌ እንትን የምለው እና ደስ ይለኛል ወደዚህ ቤት ስመጣ። አባል አይደለንም ከዚህ በኋላ ግን እንሆናለን። ይሻልሻል የእውነት እንሆናለን። አንድ ልጅ ዘጋ ሲል ነበር የመጣሽው አራት እየፈለግን ነው ቤት ነው የእኛ ቤት። ቋጠሮ የሚፈታው እዚህ ነው ብለን ነው ከመጀመሪያም ስንመጣ። ክብር ለጌታ። እዚህ ቤት ነው የእኛ ቤት፣ መፍትሄ ቋጠሮ የሚፈታው እዚህ ቤት ነው። በቃ ስለዚህ ትክክለኛ ስፍራችን እዚህ ነው። እዚህ ቸርች ነው አባል የምንሆነው ብለን ነው። ይሻል ይሻል። አዎ እንሆናለን። አሁን የምጸልይልሽ ምንድን ነው የምትጸልይልኝ? ቻይና ስለማየሽ አሜን። እያየሁሽ ስለሆነ እውነት ነው። አሜን። ወደዛ ስትሄጂ እያየሁሽ ነው። አሜን እቃ ስትጭኝ እያየች ነው። ስትሰፊ እያየች ነ እግዚአብሔር ወደኋላ ሲጎትሽ የነበረውን ገመድ ወረድ ይበጥሶታል። ከዚህ በኋላ አትያዥ። አሁን የነገርኩ ሽልምሽ ነው ሆነ ጀምኔት ፕሮሰሱን ጀምረምምነው እያች ነው የቻይና ዜጎች መልካቸውን እያየችው እዛ መሀል እግዚአብሔር ሰዎች ሲሰጥሽ አይቻልም፣ መመለሻ የለሽም። ይሁን አለ ተከናውኝ። ስሜ መሰረት ዮሐንስ ይባላል። ከአርባ ምንጭ ነው የመጣሁት። የአርባ ምንጭ ተወላጅ ነኝ። አሁን የምኖረው አዲስ አበባ ነው። እግዚአብሔር በዚህ ቤት ያደረገልኝ ድንቅ ነው። ኢየሱስ ጌታ ነው። ሀሌሉዣ። እንደ እግዚአብሔር ያለ ማንም የለም። በዚህ ቤት እግዚአብሔር አለ፣ በእውነት እግዚአብሔር አለ። ይህ ዛሬ አንድ ወር ይመስለኛል እዛ ጋ ነበርኩ እና ማስታወቂያ ሊያነብ የወጣው አማን ነበርና መዝሙረ ዳዊት ምዕራፍ ሰማንያ ቁጥር አስር ላይ ከእግዚአብሔር የሆነ ነገር ትቀበላላችሁ እያለ ነበር ሲተነብ የነበረው ሲናገር የነበረው እና እሱ ያንን ብሎ ከወረደ በኋላ የእግዚአብሔር ሰው ነቢይ ሄኖክ እዚህ ጋ ቆሞ ትንቢት ሕዝቅኤል ምዕራፍ 37 ቁጥር አንድ ላይ ያለውን ነበር ሲናገር የነበረውና ነገራችሁ ይሰካካል እያለ ነበር። ኢየሱስ ጌታ ነው። የምርም የራቀው ነገራችን፣ በቃ አይሆንም ብለን ተስፋ የቆረጥነው ነገራችን እግዚአብሔር አምላክ በመምጣት እዚህ ቤ በመምጣት ብቻ ማለት ነው። የእግዚአብሔር ሰው ተንብዮብኝ አይደለም። የተናገረውን ቃል ግን አምኛ የወሰድኩኝ እና ቤተሰቦቼ በጣም በቻሌንጅ ውስጥ ነበሩ አርባ ምንጭ ላይ እና አሁን እግዚአብሔር ረድቷቸው ቤት ቦታ አግኝተዋል። ቦታ አልነበራቸውም፣ ማረፊያ አልነበራቸውም። በክራይ ቤት ነበር ሲቸገሩ የነበሩት እና እዚህ ሆኜ በጣም እጸልይ ነበር። እግዚአብሔር ሆይ ቤት ትሰሪያለሽ ብለኝ ነበር ግን እስካሁን እየሆነ አይደለም። ለወንድሞቼ ለእናት ለአባቴ መድረስ እፈልጋለሁ ግን አልደረስኩም። ለምን እለው ነበር እግዚአብሔር እና በጣም እየጸለይኩ እያለ እግዚአብሔር ሰው እንደዚህ ለ ነገራችሁ ይሰካካል አለ። ከእግዚአብሔር እጅ የሆነ ነገር ትቀበላላችሁ አለ። ያንን ቃል አምኜ ተቀበልኩ። ወጥቼ ለማዘሬ ደወልኩላትና፣ እግዚአብሔር ሁሌም ነው የምላት እግዚአብሔር መልካም ያደርጋል። እኔ አይደለውም ምሰራው እግዚአብሔር አምላክ በእኔ ምክንያት ሌሎችን ይቀሰቅስና ግን መስራት ይጀምራል አልኳት። እና ማሳ ይሰራ ነበር ወንዝ ዳር አካባቢ እና ያኛው ሰውዬ እንደዚህ አለ፣ አቶ ዮሐንስ ለምን ከምትቸገር እዚህ አካባቢ ቤት ብትሰራ እና ብትኖር ብታርፋለው ፋዘር ወዲያውኑ፣ ያንን መልእክት ተቀበለና ያለውን ነገር አቅሞ የሚችለውን ነገር ገዛዝቶ አስቀመጠ። ደውሎ ነገረኝ እንጨ ገዝቻለሁ፣ እንዲውኛለሁ እንዲውኛለሁ ሲለኝ አሁን እግዚአብሔር በስራ ላይ ነው አልኩት። እግዚአብሔር ነገርን እያሰካካው ነው፣ እግዚአብሔር ነገርን እያፈጠነው ነው፣ እግዚአብሔር ነገርን እየሰራው ነው አልኩት። ወዲያውኑ ነገሮቹ ተስተካከሉ። 24 ዓመት ሙሉ ምንም የላቸውም፣ በቃ በክራይ ቤት ነው የሚኖሩት እና በጣም ነበር ሲቸገሩ የነበሩት። ይህንን ቃል አሜን ብዬ

ቤተሰቦች ጋ ጋር ደወልኩ ወዲያውኑ ማለት ነው ለማዘር ማዘር በጣም የእምነት ሰው ናትና አሜን ልጄ እግዚአብሔር ይሰራል አለችኝ ወዲያውኑ ሰውየውም ፋዘርን አናገረው እሺ አለ አባቴ ነገሮችን ወዲያውኑ ነው በቃ እግዚአብሔር ኬት እንዳመጣው አናውቅም በቃ ነገስት ላይ ስና እንዲል ደመናም የለም ሸለቆም የለም ይህ ሸለቆ ግን በውሃ ይሞላል ነው የሚለው እግዚአብሔር ነገሮችን ማፍጠኝ ጀመረ በቃ መሰካካት ጀመረ ማዘጋጀት ጀመረ ስለዚህ የኔ ጌታ የማመልከው እግዚአብሔር ለኔ እንደደረሰ በዚህ ቤት እግዚአብሔር አምላክ እንደሚሰራ አምኜ እናገራለሁ። በነቢ ሄኖክ እግዚአብሔር ቆሞን ተናግሮ በእኛ ቤት ላይ ሳይጠበቅ ነው እግዚአብሔር ሰፕራይዝ ያደረገን። ሳንጠብቀ ውስጥ አላመንም። በቃ ይሆናል ብለን እና እግዚአብሔር አደረገልን። ክብር ለኢየሱስ። ሲሆን አሁን ምን ይለኛል? እንዳላመሰግነው ጌታን እንዳልባርከው መቻለቀ መቻልቆሆን የምታመሰግኘው ይለኛል። እግዚአብሔር ይችላል